ሰላም ሰላም፣ የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምናላችሁ፣ ከእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እጅግ በሚገርም በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ ዝግጅት ፍጻሜ አብራችሁን እንድትቆዩ በክብር ጋብዛችኋለሁ። ይህም ቪዲዮ እስከ መጨረሻ ብታዳምጡት፣ ምናልባትም በሕይወታችሁ ላይ ለውጥ ታገኙበታላችሁ። ዛሬ ላካፍላችሁ የመጣሁት እንግዲህ በየቤታችን የማናጣው በየሱቁም የማናጣው ስለ ቲማቲም ነው። ለመሆኑ ስለ ቲማቲም የጤና በረከቶች ምን ያህላችን እናውቃለን? ይደመጥ። በደንብ አዳምጡት፣ ትለወጡበታላችሁ። በቲማቲም ውስጥ ቫይታሚን ኤ፣ ሲ፣ ኬ፣ ቢሲክስ፣ ፎሌት፣ ኒአሲን፣ ማግኒዥም፣ ፖታዥም፣ ፎስፎረስ፣ ኮፐር፣ ቲአሚን እና ሌሎች ሌሎችንም የምናገኝ ሲሆን እነዚህ የተለያዩ ቫይታሚኖችና ማዕድናት ጥሩና የተስተካከለ ጤና እንዲኖረን ያደርጋሉ። የቲማቲም የጤና ጥቅሞች አንደኛ ቲማቲም ለቆዳችን ጥሩ መሆኑ። ቲማቲም ከፍተኛ መጠን ያለው የሊኮፒን ጠንካራ ጸረ ኦክሲዴሽን ንጥረ ነገር ያለው ሲሆን ይህም ለቆዳ ጥራት ይሆናሉ ተብለው እጅግ በውድ ዋጋ የሚሸጡ ኮስሞቲክሶች የሚጠቀሙት ንጥረ ነገር ነው። ቲማቲም ለቆዳው እንክብካቤ ለመሞከር ከፈለጉ ከ8 እስከ 12 በሚሆኑ ቲማቲሞች መጀመር ያስፈልጋል። ቲማቲሙን በመላጥ የቲማቲሙን የውስጥ ቆዳ ከፊት ቆዳችን ጋር እንዲነካካ በማድረግ ማስቀመጥ የቲማቲሙን ልጣጭ በፊታችን ቆዳ ላይ እንዲቀመጥ ቢያንስ ለአስር ደቂቃ መቆየት ይገባዋል። በመቀጠልም መታጠብ ለፊታችሁም ንጽህና አንጸባራቂ ስሜት ይሰጣቸዋል። በአነስተኛ መልኩም ቀይ ቀለም ሊከሰት ይችላል፤ ይሁን እንጂ በመታጠብ የሚለቅ ነው። ሁለተኛ ቲማቲም ብዙ የካንሰር አይነቶችን ለመከላከል ይረዳናል። የተለያዩ ጥናቶች እንደሚያመለክቱት በቲማቲም የሚገኘው ከፍተኛ መጠን ያለው ሊኮፒን በሽንትፊኛ ቱቦ ካንሰር በትልቁ አንጀት ካንሰር እንዲሁም በጨጓራ ካንሰር የመያዝ እድላችንን ለመቀነስ ያስችላል። ሊኮፒን ተፈጥሯዊ አንቲኦክሲደንት ሲሆን የካንሰር ህዋሶች እድገትን ለማዘጋየት ጉልህ ሚና ያለው ነው። በማብሰል የተዘጋጀ ቲማቲም ደግሞ የበለጠ ሊኮፒን ይኖረዋል። ስለዚህ ታዋቂውን ተወዳጁን የቲማቲም ሾርባ በማዘጋጀት ብትጠቀሙ ከካንሰ ከብዙ አይነት ካንሰር ልትፈወሱ ትችላላቸው። በርካታ ጥናቶች እንዳረጋገጡት በቲማቲም ውስጥ የሚገኘው ከፍተኛ መጠን ያለው ሊኮፒን አማካኝነት ካንሰርን መከላከል እንችላለን። ቀዩን ተወዳጁን ፍሬ አዘውትሮ ብንመገብ በወንዶች ላይ የሚከሰተውን ለፕሮቴስት ካንሰርና ለሆድቃ ካንሰር የመጋለጥ እድልን ይቀንሳል። ከዚህም በተጨማሪ የሳንባ የአፍ፣ የጉሮሮ፣ የአንጀትና ሌሎች በርከት ያሉ የካንሰር አይነቶችን ቀድሞ መከላከል እንድንችል ያስችለናል። ቲማቲም እጅግ በጣም ብዙ ጥቅም አለው። ሶስተኛ፣ ቲማቲም ጠንካራ አጥንት እንዲኖረን ይረዳል። ቲማቲም ከፍተኛ መጠን ያለው የካልሲየምና የቫይታሚን ኬ መገኛ ነው። እነዚህ ንጥረ ነገሮች አጥንትንም ሆነ የአጥንት ሕዋሳትን ለማጠንከርና አነስተኛ ጥገና ለማካሄድ በጣም አስፈላጊ ናቸው። አራተኛ፣ ቲማቲም በጣም አስፈላጊ የጸረ ኦክሲዴሽን መገኛ ነው። ቲማቲም ቀላል ቲማቲም ቀላል የማይባል ቫይታሚን ኤ እና ቫይታሚን ሲ ይገኝባቸዋል። ይህም በመጀመሪያ እነዚህን ቫይታሚኖችና ቤታ ካሮትን በደም ውስጥ ጉዳት የሚያስከትሉትን ነፃ ራዲካሎች ለማገልገል እንደ ጸረ ኦክሲደንት ያገለግላል። በደም ፍሰት ውስጥ የሚገኙ ነፃ ራዲካሎችና አደገኛ ናቸው፣ ምክንያቱም ህዋስን እስከ ማውደም ይደርሳሉ። አስታውሱ ቲማቲም የቀላ ከሆነ የበለጠ ቤታ ካሮቲን ይገኝበታል። በተጨማሪም ማብሰል በማብሰል ውስጥ የሚገኘው ቫይታሚን ሲ እንዲገለው እንደሚገለው ማወቅ ይኖርባችኋል። ስለዚህ ለእነዚህ ጥቅሞች ሲባል ቲማቲምን በጥሬው ብንመገበው እጅግ ተመራጭ ነው። ስድስተኛ፣ ቲማቲም ለልባችን ጥሩ መሆኑ በቲማቲም የሚገኝ ቫይታሚን ቢ እና ፖታሲየም ምክንያት የኮሊስትሮን መጠንን እንዲሁም የደም ግፊትን ለመቀነስ አነስተኛ ሚና አላቸው። ስለዚህ ቲማቲምን በዘወትር ጤና የተመጣጠነ ምግብ ዝርዝር ውስጥ በመጨመር የልብ ችግርን፣ ስትሮክን፣ እንዲሁም ከልብ ጋር ተያያዥ የሆኑ ለህይወት አስጊ የሆኑ ችግሮችን ለመከላከል ያስችላችኋል። ሰባተኛ ቲማቲምን ለጸጉራችን ጥሩ መሆኑ። በቲማቲም የሚገኘው ቫይታሚን ኤ ጸጉሮ አንጸባራቂና ጠንካራ ለማድረግ ብቃት ያለው ነው። በተጨማሪም ለአይን ለቆዳ ለአይን ለቆዳ ለአጥንትና ለጥርስ አስደናቂ ውጤትም ያስከትላል። ስምንተኛ ቲማቲም ለኩላሊታችን ጥሩ መሆኑ ቲማቲም ያለ ፍሬያቸው በምግብነት ማካተት በአንዳንድ ጥናቶች እንደተረጋገጠው የኩላሊት ጠጠርን የመከሰት እድልን ይቀንሳል። ዘጠነኛ ቲማቲም ለአይናችን ጥሩ መሆኑ በቲማቲም የሚገኘው ቫይታሚን ኤ የአይን እይታችንን ለማሻሻል አይነተኛ ሚና አለው። በተጨማሪም ቲማቲምን መመገብ የምሽት መታወርን ናይት ብላይድነስ ለመከላከል ከምንመገባቸው ምርጥ ምግቦች አንዱ ነው። ቲማቲም ክሮሚየም በተባለ እጅግ ጠቃሚ ማዕድንም እየተሞላ ነው። የስኳር በሽተኞችም የደም ውስጥ የስኳር መጠንን በተሻለ መልኩ በቁጥጥራቸው ውስጥ እንዲሆን ይረዳቸዋል። የቅርብ ጊዜ ጥናቶች እንደሚያመለክቱት በቲማቲም ውስጥ የምናገኘው ቫይታሚን ኤ በተለይ ከእድሜ መግፋት ጋር ተያይዞ ለሚመጣ የማየት ችግር ቀድሞ መከላከል ይችላል። አስረኛ የደም የስኳር መጠንን ይቆጣጠራል። በቲማቲም ውስጥ ያለው ክሮሚየም የተባለ ንጥረ ነገር ለስኳር ህመምተኞች የደማቸውን የስኳር መጠን ከመጠኑ እንዳያልፍ በማድረግ ይቆጣጠራል ይለናል እንግዲህ አድማጮቼ የቲማቲም የጤና በረከቶች ይህን ይመስላሉ ለመሆኑ ቲማቲም እነዚህን ሁሉ ጥቅሞች እንደሚሰጥ ስንቶቻችን እናውቃለን ኮሜንት ላይ አስቀምጡልኝ በጣም ወዳችኋለሁ በጣም አክብራችኋለሁ ቪዲዮዎችን ላይክ ስለምታረጉ ስለምታበረታቱኝ በኮሜንት እጅግ በጣም አመሰግናለሁ ትላንትና ወዳ የለቀቁትን ቪዲዮ ወደ ስድስት መቶ ሺህ ሰው አይቶታል። ወደ ሰላሳ ሰባት ሺህ ሰው ላይክ አድርጎታል። እጅግ አመሰግናለሁ። ይሄ የእናንተ ውጤት ነው። ስለዚህ ነገ በሌላ ዝግጅት ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። የምላችሁ እኔም ጆሲ ነኝ ከጆሲ ሚዲያ። የነገ ሰው ይበለን። መልካም ምሽት።